ተመናላችሁ፣ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የፊት እርጅና እናም የቆዳ መሸብሸብን የሚከላከሉ እና ጤናማ ቆዳን የሚጠብቁ መመገብ ያለባችሁን አስራ ሁለት ጤናማ ምግቦችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው።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 ምግቦች አንቲ ኦክሲዳንቶችን ይይዛሉ። ይህ የቆዳ ሴሎችን ከፍሪ ራዲካል የቆዳ እርጅናን የሚያፋጥኑ ሞለኪውሎች ጉዳት ይከላከላሉ። በተጨማሪም የቆዳን የመለጠጥ ችሎታን ያሻሽላሉ እናም የቆዳን መጨማደድንም ይቀንሳሉ። ለቆዳ ተስማሚ ምግቦች ጤናማ ቅባቶችን ይይዛሉ። ይህ የቆዳን እርጥበትን ለመጠበቅ እናም የመለጠጥ ችሎታውንም ለማሻሻል ይረዳሉ። ቆዳችሁ ለስላሳ እናም ወጣት እንዲመስልም ያደርጋሉ። በቫይታሚን ሲም የበለጸጉ ናቸው። ቫይታሚን ሲ ኮላጅን እንዲመረት ይረዳል። ይህም ቆዳን ጠንካራ እናም ወጣት እንዲመስል ያደርገዋል። የቆዳን ሻካራነት ያሻሽላሉ እናም መጨማደድንም ይቀንሳሉ። ፕሮቲን ለቆዳ ሴሎች እድገትናም እድሳት አስፈላጊ ነው። ቆዳችን ጠንካራ እናም ጤናማ እንዲሆንም ይረዷል። በፕሮቲን የበለጸጉ ምግቦችን መመገብ አስፈላጊ ነው። የፊት እርጅናን እናም የቆዳ መሸብሸብን ለመከላከል እንዲሁም ጤናማ ቆዳን ለመጠበቅ የሚረዱ መመገብ ያለባችሁን አስራ ሁለት ምግቦችን አሁን በዝርዝር ልንገራችሁ። አንደኛ፣ ስባማ አሳዎች ናቸው። ኦሜጋ ስሪ ፋቲ አሲድ በውስጣቸው ይገኛል። ይህም የቆዳን እርጥበትን ለመጠበቅናም እብጠትን ለመቀነስ ይረዳል። ኦሜጋ 3 እብጠትን በመቀነስ የቆዳ መቅላትንናም ብስጭትን ይከላከላሉ። የቆዳን የመለጠጥ ችሎታን በማሻሻል መጨማደድን ይቀንሳሉ። ቆዳን ከፀሐይ ጉዳት የሚከላከለው አንቲኦክሲዳንት የሆነውን አስታክሳንቲንን ይይዛሉ። አስታክሳንቲን ኃይለኛ አንቲኦክሲዳንት ሲሆን ከፀሐይ ጉዳት ይከላከላል። የቆዳን እርጥበትና የመለጠጥ ችሎታውን ያሻሽለዋል። በተጨማሪም አስታክሳንቲን ለአሳዎቹ ቀያይ ቀለማቸውን የሚሰጥ ንጥረ ነገር ነው። ስባማ ዓሳዎች እንደ ሳልመን፣ ማካሬል፣ ሰርዲን እናም ሄሪንግ ቆዳን በማራስ እብጠትን በመቀነስ እናም ከፀሐይ ጉዳት በመጠበቅ እርጅናን እናም የቆዳ መሸብሸብን በመከላከል ጤናማ ቆዳዎችን ይሰጣሉ። ስባማ አሳዎች በፕሮቲንም ከፍተኛ ናቸው። የቆዳን ሴሎች እድገትና እድሳትን ይደግፋሉ። ይህም ቆዳቹ ጤናማ እና ወጣት እንዲመስል ይረደዋል። ስባማ አሳዎች በቫይታሚን ዲም የበለጸጉ ናቸው። የቆዳን ሴሎች እድገትናም እድሳትን ይደግፋሉ። የቆዳን በሽታ የመከላከል አቅምንም ያሻሽላሉ። የቆዳን እርጥበትን በመጠበቅ ድርቀትንናም መጨማደድንም ይቀንሳሉ። እብጠትን በመቀነስ የቆዳን መቅላትንናም ብስጭትን ያስወግዳሉ። ከፀሐይ ጉዳት በመከላከል የቆዳን እርጅናን ይቀንሳሉ። የቆዳን የመለጠጥ ችሎታን በማሻሻል ቆዳችን ጠንካራ እናም ወጣት እንዲመስልም ያደርጋሉ። ስለዚህ ስባማ አሳዎችን በአመጋገባችሁ ውስጥ ማካተት ጤናማ እናም ወጣት ቆዳን ለማግኘት ይረዳል። ሁለተኛ አቮካዶ ነው። አቮካዶ ለቆዳ ጤና እጅግ ጠቃሚ የሆኑ የተለያዩ ንጥረ ነገሮችን የያዘ ሲሆን እነዚህም እርጅናን እናም የቆዳ መሸብሸብን በመከላከል ጤናማ ቆዳን ይሰጣሉ። አቮካዶ የጤናማ ቅባቶች ምንጭ ነው። አቮካዶ በሞኖ አንሳቹሬትድ ፋቲ አሲድ የበለጸገ ነው። እነዚህ ጤናማ ቅባቶች ቆዳን በማራስ ደረቅነትንናም መሸብሸብን ይቀንሳሉ። የቆዳን የመለጠጥ ችሎታን በማሻሻል ቆዳችን ወጣት እንዲመስልም ያደርጋሉ። አቮካዶ በቫይታሚን ኢም የበለጸገ ነው። ይህ ቫይታሚን ኃይለኛ አንቲኦክሲዳንት ሲሆን ቆዳን ከፍሪ ራዲካል ጉዳት በመጠበቅ የእርጅናን ሂደት ያዘገያል። የቆዳን ሴሎች ከፀሐይ ጉዳት በመጠበቅ የቆዳን መሸብሸብንም ይከላከላል። አቮካዶ ቫይታሚን ሲንም ይዟል። ይህ ቫይታሚን ኮላጅን እንዲመረት በማድረግ ቆዳን ጠንካራ እናም የመለጠጥ ችሎታውን እንዲጠብቅም ያደርጋል። ኮላጅን ቆዳን ወጣትናም ትኩስ እንዲመስል ይረዳል። አቮካዶ እንደ ሊዩቲንናም ዚያካንቲን ያሉ አንቲ ኦክሲዳንቶችንም ይዟል። እነዚህ አንቲኦክሲዳንቶች ቆዳን ከፀሐይ ጉዳትናም ከአካባቢያዊ ብክለት በመጠበቅ ጤናማ ቆዳን ይሰጣሉ። አቮካዶ በውስጡ ከፍተኛ መጠን ያለው ውሃ ስላለው የቆዳን እርጥበትን በመጠበቅ ቆዳችን እንዳይደርቅም ይረዳል። አቮካዶን በጥሬው መመገብ ይቻላል። አቮካዶን ወደ ሰላጣ እናም ሌሎች ምግቦች ውስጥ መጨመር ይቻላል። አቮካዶን የፊት ማስክ አድርጎ መጠቀም ይቻላል። አቮካዶን አዘውትሮ መመገብ ወይም ደግሞ ለቆዳ ላይ መጠቀም ጤናማ እናም ወጣት ቆዳን ለመጠበቅ ይረዳል። ሶስተኛ፣ የወይራ ዘይት ነው። የወይራ ዘይት ጤናማ ቅባቶች እናም አንቲኦክሲዳንቶች በውስጡ ይገኛሉ። ይህም ቆዳን ከፀሐይ ጉዳት ለመከላከል እናም እርጥበትን ለመጠበቅ ይረዳል። የወይራ ዘይት እርጅናን፣ የቆዳ መሸብሸብን በመከላከል ጤናማ ቆዳን የሚሰጠው በውስጡ ባሉት ልዩ ልዩ ንጥረ ነገሮች አማካኝነት ነው። እነዚህ ንጥረ ነገሮች ቆዳን ከተለያዩ ጉዳቶች በመጠበቅ ጤናማናም ወጣት እንዲመስል ያደርጉታል። የወይራ ዘይት በአንቲ ኦክሲዳንቶች የበለጸገ ነው። እነዚህ አንቲ ኦክሲዳንቶች የቆዳን ሴሎች ከፍሪ ራዲካል ጉዳት በመከላከል እርጅናን ያዘገያሉ። በተለይም ቫይታሚን ኤ እናም ፖሊፊኖልስ ቆዳን ከፀሐይ ጉዳትናም ከአካባቢያዊ ብክለት ይጠብቃሉ። የወይራ ዘይት ቆዳን በጥልቀት በማራስ ደረቅነትንናም መሸብሸብን ይቀንሳሉ። በተለይም ለደረቅ ቆዳ ተስማሚ ሲሆን ቆዳው ለስላሳ እናም አንጸባራቂ እንዲሆንም ይረዳል። የወይራ ዘይት ጸረ ብግነት ባህሪያት ስላለው የቆዳ መቅላትንና ብስጭትንም ይቀንሳል። ለተለያዩ የቆዳ ችግሮች እንደ ኤግዜማ እናም ሶሪያሲስ ያሉትን ለመቀነስ ይረዳል። የወይራ ዘይት የኮላጅን ምርትን በማበረታታት ቆዳችን ጠንካራ እናም የመለጠጥ ችሎታውን እንዲጠብቅም ይረዳል። ኮላጅን ቆዳን ወጣትናም ትኩስ እንዲመስል የሚያደርግ ፕሮቲን ነው። ትንሽ መጠን ያለው የወይራ ዘይት ፊትንና ሰውነትን ለማራስ መጠቀም ይቻላል። የወይራ ዘይትን ከሌሎች ተፈጥሯዊ ንጥረ ነገሮች ጋር በመቀላቀል የፊት ማስክ ማዘጋጀት ይቻላል። የወይራ ዘይትን በምግብ ውስጥ መጠቀም ከውስጥ ሆነው ለቆዳ ጤንነት ጠቃሚ የሆኑ ንጥረ ነገሮችንም ይሰጣል። ለቆዳችን ተስማሚ መሆኑን ለማረጋገጥ ታዲያ በመጀመሪያ በትንሽ የቆዳ ክፍል ላይ ሞክሩ። ኤክስትራቨርጂን ኦሊቭ ኦይልን መጠቀም ይመከራል። ምክንያቱም ከፍተኛውን ንጥረ ነገርን ስለሚይዝ። አራተኛ ብሮኮሊ ነው። ብሮኮሊ ቫይታሚን ሲ፣ እናም አንቲኦክሲዳንቶች በውስጡ ይገኛል። ይህም ቆዳን ከጉዳት ለመጠበቅ እናም ኮላጅን እንዲመረት ለማገዝ ይረዳል። ዚንክ፣ ቫይታሚን ኤ እናም ቫይታሚን ሲን ጨምሮ ለቆዳ ጤና ጠቃሚ የሆኑ ብዙ ቫይታሚኖችና በብዙ ማዕድናቶች የተሞላ ነው። ብሮኮሊ በውስጡ በያዛቸው ንጥረ ነገሮች አማካኝነት የእርጅናን ምልክቶችን ለመቀነስ እናም ጤናማ ቆዳን ለመጠበቅም ይረዳል። እነዚህ ንጥረ ነገሮች ቆዳን ከጉዳት በመጠበቅ እናም አስፈላጊ የሆኑትን ንጥረ ነገሮችን በማቅረብ ጤናማ እናም ወጣት እንዲመስል ያደርጉታል። ብሮኮሊ በቫይታሚን ሲ የበለጸገ ነው። ይህ ቫይታሚን ኮላጅን እንዲመረት ይረዳል። ይህም ቆዳን ጠንካራ እናም የመለጠጥ ችሎታውን እንዲጠብቅም ያደርጋል። ኮላጅን የቆዳን መጨማደድ ለመቀነስና ወጣት እንዲመስልም ለማድረግ ወሳኝ ነው። ብሮኮሊ እንደ ሰልፎራፋን ያሉ አንቲኦክሲዳንቶችንም ይዟል። እነዚህ አንቲኦክሲዳንቶች ቆዳን ከፍሪ ራዲካል ጉዳት በመጠበቅ የእርጅናን ሂደትን ያዘገያሉ። በብሮኮሊ ውስጥ ያለው ቫይታሚን ኤ የቆዳን ሴሎች እድገትና እድሳትን ይደግፋል። ይህም ቆዳችን ጤናማ እናም አንጸባራቂ እንዲሆን ይረዳዋል። ብሮኮሊ በቫይታሚን ኬ የበለጸገ ነው። የተጎዳ የቆዳ ክፍልን ለመጠገን ይረዳል። ብሮኮሊ ሊዩትንን ይይዛል። ይህ ከፀሐይ የሚመጣ ጎጂ ጨረርን በመከላከል የቆዳን ጤና ይጠብቃል። ብሮኮሊ ግሉኮራፋኒንን ይይዛል። ይህ ንጥረ ነገር ቆዳን ከፀሐይ ብርሃን ጉዳት ለመከላከልም ይረዳል። ብሮኮሊን በእንፋሎት ማብሰል ወይም ደግሞ በጥሬው ሰላጣ ውስጥ መጠቀም ይቻላል። ብሮኮሊን በሾርባ እናም በሌሎች ምግቦች ውስጥ መጨመርም ይቻላል። ብሮኮሊን አዘውትሮ መመገብ የቆዳን ጤንነት ለማሻሻል እናም የእርጅናን ምልክቶችን ለመቀነስም ይረዳል። በአጠቃላይ ብሮኮሊ ለቆዳ ጤና ተስማሚ የሆኑ የተለያዩ ንጥረ ነገሮችን የያዘ ሲሆን አዘውትሮ መመገብ ጤናማ እናም ወጣት ቆዳን ለመጠበቅ ይረዳል። አምስተኛ ደግሞ ቲማቲም ነው። ቲማቲሞች ለቆዳ ጤና እጅግ ጠቃሚ የሆኑ የተለያዩ ንጥረ ነገሮችን የያዙ ሲሆን እነዚህም እርጅናንና የቆዳን መሸብሸብን ለመከላከል ይረዳሉ። በተለይም በቲማቲም ውስጥ የሚገኘው ላይኮፔን የተባለው አንቲ ኦክሲዳንትስ ለቆዳ ጤና ከፍተኛ አስተዋጽኦን ያደርጋል። ላይኮፔን ኃይለኛ አንቲ ኦክሲዳንት ሲሆን ቆዳን ከፀሐይ ጎጂ ጨረሮች በመከላከል የቆዳን እርጅናን ይቀንሳል። የቆዳን ሴሎች ከፍሪ ራዲካል ጉዳት በመጠበቅ የቆዳን መሸብሸብን ይከላከላል። ቲማቲም በቫይታሚን ሲም የበለጸገ ነው። ቫይታሚን ሲ ኮላጅን እንዲመረት በማድረግ ቆዳን ጠንካራ እናም የመለጠጥ ችሎታውን እንዲጠብቅ ያደርገዋል። ኮላጅን ቆዳን ወጣትና ትኩስ እንዲመስልም ይረዳል። ቲማቲም ቤታ ካሮቲንን ይዟል። ይህም ወደ ቫይታሚን ኤ ተቀይሮ የቆዳን ሴሎች እድገት እናም እድሳትንም ይደግፋል። የተጎዳ ቆዳን ለመጠገንም ይረዳል። ቲማቲም ጸረ ብግነት ባህሪያ ስላለው የቆዳ መቅላትን እናም ብስጭትንም ይቀንሳል። ለተለያዩ የቆዳ ችግሮች እንደ ቡጉር ያሉትን ለመቀነስም ይረዳል። ቲማቲም በውስጡ ከፍተኛ መጠን ያለው ውሃም ስላለው የቆዳን እርጥበትን በመጠበቅ ቆዳችን እንዳይደርቅም ይረዳል። ቲማቲምን በጥሬው ሰላጣ ውስጥ መጠቀም ይቻላል። የቲማቲም ጭማቂን መጠጣትም ይቻላል። ቲማቲምን በሾርባ እናም በሌሎች ምግቦች ውስጥም መጨመር ይቻላል። ቲማቲምን የፊት ማስክ አድርጎም ለቆዳ ውበት መጠቀም ይቻላል። ቲማቲምን አዘውትሮ መመገብ ወይም ደግሞ በቆዳ ላይ መጠቀም ጤናማ እናም ወጣት ቆዳን ለመጠበቅ ይረዳል። ስድስተኛ ጥቁር ቸኮሌት ነው። ጥቁር ቸኮሌት በተለይም ከፍተኛ የኮኮዋ ይዘት ያለው የእርጅናን እናም የቆዳ መሸብሸብን በመከላከል ጤናማ ቆዳን የሚሰጥባቸው በርካታ መንገዶች አሉት። ጥቁር ቸኮሌት በውስጡ ፍላቮኖስ የተባሉ ኃይለኛ አንቲኦክሲዳንቶችን ይዟል። እነዚህ አንቲኦክሲዳንቶች የቆዳ ሴሎችን ከፍሪ ራዲካል ጉዳት በመጠበቅ የእርጅናን ሂደትን ያዘገያሉ። በተለይም ኤፒካቴቺን የተባለው ፍላቮኖይድ የደም ዝውውርን በማሻሻል ቆዳችን በቂ ኦክሲጅን እናም ንጥረ ነገሮችን እንዲያገኝ ይረዷል። ጥቁር ቸኮሌት ቆዳን በማራስ ደረቅነትን እናም መሸብሸብን ይቀንሳል። ቆዳን ለስላሳ እናም አንጸባራቂ እንዲሆንም ይረዳል። በጥቁር ቸኮሌች ውስጥ የሚገኙት ፍላቮኖይድስ የደም ዝውውርን በማሻሻል ቆዳችን አስፈላጊ የሆኑ ንጥረ ነገሮችንና ኦክስጅንን እንዲያገኝም ይረዳሉ። ይህ የቆዳ ጤንነትን በማሻሻል ወጣትና ትኩስ እንዲመስልም ያደርጋል። ጥቁር ቸኮሌት ቆዳን ከፀሐይ ጎጂ ጨረሮች በመጠበቅ የቆዳን መጎዳትም ይቀንሳል። ይህ የቆዳን እርጅና ለመከላከል ይረዳል። ከፍተኛ የኮከዋ ይዘት ያለው ጥቁር ቸኮሌት ቢያንስ ሰባ ፐርሰንት ኮከዋ የሆነውን መምረጥ አለባችሁ። በመጠኑ መመገብ አስፈላጊ ነው፣ ምክንያቱም ጥቁር ቸኮሌት ከፍተኛ የካሎሪ ይዘት ሊኖረው ይችላል። ጥቁር ቸኮሌትን በምግብ ውስጥ በመጠኑ መጠቀም የቆዳን ጤንነትን ለማሻሻል ይረዳቸዋል። ሰባተኛ ደግሞ አረንጓዴ ሻይ ነው። አረንጓዴ ሻይ ለቆዳ ጤና በርካታ ጥቅሞች ያሉት ሲሆን እነዚህም እርጅናንናም የቆዳን መሸብሸብን በመከላከል ጤናማ ቆዳን ይሰጣሉ። አረንጓዴ ሻይ በፖሊፊኖልስ በተለይም በኤፒጋሎ ካቴቺን ጋሌት ወይም ደግሞ በኢጂሲጂ የበለጸገ ነው። እነዚህ አንቲኦክሲዳንቶች የቆዳ ሴሎችን ከፍሪ ራዲካል ጉዳት በመጠበቅ የእርጅናን ሂደት ያዘገያሉ። አረንጓዴ ሻይ ጸረ ብግነት ባህርያት ስላለው የቆዳ መቅላትንናም ብስጭትን ይቀንሳል። ለተለያዩ የቆዳ ችግሮች እንደ ብጉር፣ ኤግዜማ እናም ሮሴሺያ ያሉትን ለመቀነስም ይረዳል። አረንጓዴ ሻይ ቆዳን በማራስ ደረቅነትንናም መሸብሸብን ይቀንሳል። ቆዳን ለስላሳ እናም አንጸባራቂ እንዲሆንም ይረዳል። አረንጓዴ ሻይ ቆዳን ከፀሐይ ጎጂ ጨረሮች በመጠበቅ የቆዳን መጎዳትን ይቀንሳል። የፀሐይ ብርሃን ለቆዳ መሸብሸብ ዋነኛ መንስኤ ነው። አረንጓዴ ሻይ የቆዳ ሴሎችን እድሳትን በማበረታታት ቆዳችን ጤናማ እናም ትኩስ እንዲመስል ይረዳል። አረንጓዴ ሻይን በየቀኑ መጠጣት የቆዳን ጤንነት ለማሻሻል ይረዳል። ስምንተኛ ደግሞ ሮማን ነው። ሮማን በአንቲኦክሲዳንትስ የበለጸገ ሲሆን ቆዳን ከጉዳት ለመጠበቅ ይረዳል። ሮማን በአንቲኦክሲዳንቶች የበለጸገ ሲሆን እነዚህም ቆዳን ከፍሪ ራዲካል ጉዳት በመጠበቅ የእርጅናን ሂደትን ያዘገያሉ። ሮማን ቆዳን በማራስ ደረቅነትንናም መሸብሸብን ይቀንሳል። ሮማን ፀረ ብግነት ባህርያት ስላለው የቆዳ መቅላትንናም ብስጭትን ይቀንሳል። ዘጠነኛ ደግሞ ለውዝ ነው። ለውዝ በተለያዩ ንጥረ ነገሮች የበለጸገ በመሆኑ ለቆዳ ጤና ከፍተኛ አስተዋጽኦን ያደርጋል። እነዚህ ንጥረ ነገሮች እርጅናንናም የቆዳ መሸብሸብን በመከላከል ጤናማ ቆዳን ይሰጣሉ። ለውዝ በቫይታሚን ኢ የበለጸገ ነው። ይህ ቫይታሚን ኃይለኛ አንቲኦክሲዳንት ሲሆን ቆዳን ከፍሪ ራዲካል ጉዳት በመጠበቅ የእርጅናን ሂደትን ያዘገያል። የቆዳን እርጥበትን በመጠበቅ ድርቀትንናም መሸብሸብን ይቀንሳል። ለውዝ ኦሜጋ 3 ፋቲ አሲድን ይዟል። ይህም የቆዳን እብጠት ለመቀነስና ቆዳን ጤናማ እንዲሆንም ይረዳል። የቆዳን የመለጠጥ ችሎታን በማሻሻል መጨማደድንም ይቀንሳል። ለውዝ በዚንክ እናም በሴሊኒየም የበለጸገ ነው። ዚንክ የቆዳ ሴሎችን እድሳት በማበረታታት የተጎዳ ቆዳን ለመጠገንም ይረዳል። የቆዳን በሽታ የመከላከል አቅምንም ያሻሽላል። ሴሊኒየም ደግሞ አንቲኦክሲዳንት ነው። ይህም የቆዳን እርጅናን ለመከላከል ይረዳል። ለውዝ የተለያዩ አንቲኦክሲዳንቶችንም ይዟል። እነዚህም አንቲኦክሲዳንቶች ቆዳን ከፀሐይ ጉዳት እናም ከአካባቢያዊ ብክለት በመጠበቅ ጤናማ ቆዳን ይሰጣሉ። ለውዝን በጥሬው መመገብ ይቻላል። ለውዝን ወደ ሰላጣ እናም ወደ ሌሎች ምግቦች መጨመር ይቻላል። የለውዝ ቅቤንም መጠቀም ይቻላል። ለውዝን አዘውትሮ መመገብ በአጠቃላይ ጤናማ እናም ወጣት ቆዳን ለመጠበቅ ይረዳናል። አስረኛ ደግሞ ተልባ ነው። ተልባ ለቆዳ ጤና ጠቃሚ የሆኑ የተለያዩ ንጥረ ነገሮችን የያዘ ሲሆን እነዚህም እርጅናንና የቆዳ መሸብሸብን በመከላከል ጤናማ ቆዳን ይሰጣሉ። ተልባ ኦሜጋ ስሪ ፋቲ አሲድ በተለይም አልፋ ሊኖሌኒክ አሲድን ወይም ደግሞ ኤኤልኤን በብዛት ይዟል። ይህ ፋቲ አሲድ የቆዳን እርጥበት በመጠበቅ ድርቀትንና መሸብሸብን ይቀንሳል። የቆዳን እብጠትን በመቀነስ ለቆዳ መቅላትናም ብስጭት ተጋላጭነታችንን ይቀንሳል። የቆዳን የመለጠጥ ችሎታን በማሻሻል ቆዳችን ወጣት እንዲመስልም ያደርጋል። ተልባ ሊግናንስ የተባሉ አንቲኦክሲዳንቶችንም ይዟል። እነዚህ አንቲኦክሲዳንቶች ቆዳን ከፍሪ ራዲካል ጉዳት በመጠበቅ የእርጅናን ሂደትን ያዘገያሉ። የቆዳን ሴሎች ከፀሐይ ጉዳት በመጠበቅ የቆዳን መሸብሸብንም ይከላከላል። ተልባ በፋይበር የበለጸገ ነው። ፋይበር የሰውነትን መርዛማ ንጥረ ነገሮችን በማስወገድ የቆዳን ጤንነት ያሻሽላል። ተልባ የሆድ ድርቀትን በመከላከል ለቆዳ ጤንነትም ይረዳል። ተልባ ቫይታሚን ኢ እናም የተለያዩ ማዕድናትንም ይዟል። እነዚህ ንጥረ ነገሮች ለቆዳ ጤንነት አስፈላጊ ናቸው። የተልባ ዘርን መፍጨትናም ወደ ሰላጣ እርጎ፣ ወይም ደግሞ ወደ ሌሎች ምግቦችም መጨመር ይቻላል። የተልባ ዘይትን መጠቀምም ይቻላል። የተልባ ዱቄትን በመጠቀም ዳቦ ወይም ደግሞ ሌሎች ምግቦችንም ማዘጋጀት ይቻላል። የተልባ ዘይትን በቀጥታ በቆዳ ላይ መቀባትም ይቻላል። የተልባ ዱቄትን ከውሃ ጋር በመቀላቀል የፊት ማስክ ማዘጋጀትም ይቻላል። ተልባን አዘውትሮ መጠቀም ጤናማ እናም ወጣት ቆዳን ለመጠበቅ ይረዳል። አስራ አንደኛ ደግሞ ወይን። ወይን በተለይ ቀይ ወይን ለቆዳ ጤና ጠቃሚ የሆኑ በርካታ ንጥረ ነገሮችን የያዘ ሲሆን እነዚህም እርጅናን እናም የቆዳ መሸብሸብን በመከላከል ጤናማ ቆዳን ይሰጣሉ። ወይን ሬስቬራትሮልን ይይዛል። ይህ በወይን ቆዳ ላይ የሚገኝ ኃይለኛ አንቲኦክሲዳንት ነው። ቆዳን ከፍሪ ራዲካል ጉዳት በመጠበቅ የእርጅናን ሂደትን ያዘገየዋል። የኮላጅን ምርትን በማበረታታት ቆዳችን ጠንካራ እናም የመለጠጥ ችሎታውን እንዲጠብቅም ይረዳዋል። ሬስቬራትሮል የፀሐይ ብርሃን ለቆዳ የሚያደርሰውን ጉዳት ለመከላከልም ይረዳል። ወይን የተለያዩ አንቲኦክሲዳንቶችንም ይዟል። እነዚህ አንቲኦክሲዳንቶች ቆዳን ከፀሐይ ጉዳትና ከአካባቢያዊ ብክለት በመጠበቅ ጤናማ ቆዳን ይሰጣሉ። ወይን ቫይታሚን ሲን ይዟል። ይህም ኮላጅን እንዲመረት በማድረግ ቆዳን ጠንካራ እናም ወጣት እንዲመስልም ያደርጋል። ወይን ቆዳን በማራስ ደረቅነትንና መሸብሸብንም ይቀንሳል። ወይንን በጥሬው መመገብ ይቻላል። የወይን ጭማቂን መጠጣት ይቻላል። በተመጣጣኝ ሁኔታ ቀይ ወይንን መጠጣትም የጤና ጥቅሞች አሉት። ልክ እንደ ማንኛውም ምግብ ታዲያ ወይንን በመጠኑ መመገብ አስፈላጊ ነው። አስራ ሁለተኛና የመጨረሻው ደግሞ ስኳር ድንች ነው። ስኳር ድንች በውስጡ በያዛቸው ንጥረ ነገሮች አማካኝነት እርጅናንና የቆዳን መሸብሸብን በመከላከል ጤናማ ቆዳን ለመስጠት ይረዳሉ። ስኳር ድንች በቤታ ካሮቲን የበለጸገ ነው። ቤታ ካሮቲን ወደ ቫይታሚን ኤ ተቀይሮ የቆዳን ሴሎች እድገትና እድሳትን ይደግፋል። ቫይታሚን ኤ የቆዳን መሸብሸብን ለመከላከልናም የቆዳን ሻካራነትን ለማሻሻልም ይረዳል። ይህ ንጥረ ነገር ከፀሐይ ጨረር የሚመጣን ጉዳትን ለመከላከል ይረዳል። ስኳር ድንች ቫይታሚን ሲንም ይዟል። ጠንካራ እናም የመለጠጥ ችሎታውን እንዲጠብቅ ያደርጋል። ኮላጅን ቆዳን ወጣትናም ትኩስ እንዲመስል ይረዳል። ስኳር ድንች የተለያዩ አንቲኦክሲዳንቶችንም ይዟል። እነዚህ አንቲኦክሲዳንቶች ደግሞ ቆዳን ከፍሪ ራዲካል ጉዳት በመጠበቅ የእርጅናን ሂደትን ያዘገያሉ። ስኳር ድንችን አዘውትሮ መመገብ ጤናማ እና ወጣት ቆዳን ለመጠበቅ ይረዳል። በአጠቃላይ እነዚህን የአመጋገብ ለውጦችን በአኗኗራችሁ ውስጥ ማካተት የቆዳችሁን ጤንነትና የወጣትነት ገጽታውን ለማሻሻል ይረዳል። ከአመጋገብ ለውጥ በተጨማሪ ደግሞ በቂ ውሃን መጠጣት፣ በቂ እንቅልፍ ማግኘት፣ ጭንቀትን መቀነስና ከፀሐይ መከላከልም አስፈላጊ ነው። አላስፈላጊ ምግቦችንም ደግሞ ማስወገድ ያስፈልጋል ማለት ነው። የአመጋገብ ለውጦች ከሌሎች የአኗኗር ዘይቤ ለውጦች ጋር ተጣምረው ሲሰሩ በተለይ ውጤታማ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የቆዳ መጨማደድን፣ የፊት መሸብሸብን፣ ያለ ጊዜው የሚከሰት እርጅናን እናም ጤናማ ቆዳን ለመጠበቅ ደግሞ መመገብ ያለባችሁን አስራ ሁለት ጤናማ ምግቦችን በዚህ ቪዲዮ ላይ ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩልኝ፣ አሳውቁልኝ ይላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።